እችን ሙድ ለጋሽ መሐሙድ የተባለው ነገር እኮ ደረሰ። ፋሲል ጭራሽ ዛሬ ደግሞ ብሎ ብሎ ሀይሚና ብሩኬን እየፈተንኩ ነው ብሎ መጣ። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በእውነት የዛሬ ቪዲዮ በጣም ነው የሚያሳዝነው ማለት ነው። መደረግ የሌለበት ተግባር ነው የተደረገው። እንደው እኛ ሰዎች ስንባል ማረፊያ የለንም። ለምንድን ነው እንደ እርጎ ዝንብ እየዘለልን ጥልቅ የምንለው ከማያገባን ነገር ላይ? ውድ ቤተሰብ ስለናሀኝ ሀይ ከማውራት በፊት አንድ ነገር ልንገራችሁ። እንደኔ የምትወዳችሁ ሰዎች ካላችሁ ነው የምነግራችሁና በጣም ደስ ብሎኛል፣ ግን ደግሞ የሚያስደነግጥ ነገር አለው የነስራይና የዱካ ሾው ዘላለምን ታውቋቸዋላችሁ አይደለ? ጋዜጠኞችን እንግዲህ ታውቃላችሁ። ለእናንተ አይን ነገር የምታቋቸው የምትከታተሏቸው ከሆነ ያው በጣም ስለምወዳቸው ሁሌ ይከታተላቸዋለሁ። በጣም ሀቀኛ ሰዎች ናቸው፣ የብዙ ሰውባ የመለሱ እና ዛሬ ከስንት መከራ ከስንት ስቃይ ከስንት ልፋት በኋላ የለፉበትን ነገር ወንጀለኛውን አግኝተውታል ማለት ነው ግን መጨረሻ ላይ የሰማው ድምጽ በጣም አስደንጋጭ ነበረ። ጥይት ተተኩሷል። የአምቡላንስ ድምጽ ነበረ እና ወንጀለኛው ስያ ዘላለምና ና የነስራ አይነ ነበረ። ወደ ውስጥ ልዑል ማለት ነው ወደ ውስጥ የገቡት። ስለዚህ ከእንዲ የትኛው ተመትተው ተተኩሶ ነው ብቻ በጣም ነው የሚያስደነግጠው። ና የምትወዷቸው የምትከታተሏቸው ካላቸው የምር ጸልዩላቸው፣ ምንም እንዳይሆኑ ማለት ነው። ምክንያቱም ሀቀኛ አይበረክትም ብዙ ጊዜና፣ በጣም ሀቀኛ ናቸው እና ጸልዩላቸው ለማለት ነው፣ ውድ ቤተሰብ በጣም ይቅርታ ግን፣ በመካከል ይህን ማስገባት ማለት ለአውራ የመጣወት በና ሀይሚ ነበረ እና እንግዲህ፣ ሰዎች መቼም ስራ አይፈቱም። እኔ አሁን ብርቅና ድንቅ እየሆነብኝ ያለው በዚች ምድር ላይ ሀይሚና ብሩኬ ብቻ ናቸው። እንዲ ፍቅረኛ ያም እየተነሳ ከሀይሚና ከብሩኬ ላይ ያም እየተነሳ ከሀይሚና ከብሩኬ ላይ እንደዚህ እጁን የሚመጀልጠው ማን ነው? አሁን ፋሲል ከኔና ከሀይሚ መካከል ምንም ነገር የለም፣ ግን ለማስተማር ወይም ደግሞ በቃ እነሱን ለመፈተን ማንኛው ነው ጠንካራ ጎን ያለው ማንኛው ነው ከአንዱ ጋር የሚቆመው የሚለውን ለማሳየት ምን አገባ። በእውነት ያናድዳል እኮ ሲጀምር፣ የሰውን ፍቅረኛ፣ የሰውን ፍቅር መፈተን አሁን ለእናንተ አግባብ ነው? ሳይጠሩት አቤት ሳይልኩት ወዴት ማለት አሁን ነው እሺ። ከዛስ ፈተንካቸው ምናምን ምናምን ለምሳሌ ተለያይተው ቢሆንስ ከዛ ምንድን ነው የሚፈጠረው? ሲጀመር ሲጀመር የፋሲል እቅድ ስላልተሳካ ነው እንደዚህ የመጣው። ቤተሰብ እንደዛ ነው ያመንኩት። ይቅርታ አድርጉልኝ። እንግዲህ ያው ሁሉም የራሱ አመለካከት ስላለው፣ የኔ አመለካከት ደግሞ በቃ ነገሮች አልሳኩ ሲሉ በዚህ መልኩ መጣ እንጂማ ሃይምና ብሩኬ እንዲለያዩ ቆርጦ የተነሳ ነበር የሚመስለኝ መጀመሪያውን እንደውም ቀኑ ሙሉ ሳስቦ የነበረ በቃ አሁን ነገሮች ስለረቀቁ ይሄ ሰውዬ ታንኮላ አስቦ ምኑንና ምኑን አቀናጅቶ ያመጣው ይሁን እያልኩ ነበር ስጠብቅ የነበረው ቀን ሙሉ ማለት ነው። በእርግጥ አንድ ነገር አለው የሚያስተምር፣ እሱም ደግሞ ሃይሚ ትማርበታለች። ለምን በሉኝ፣ አሁን ሃይሚ ከዚህ ውጥንቅጥ ውስጥ የገባችው በየዋህነቷ ነው አደለ፣ እሱ እንዳያፍር ብላ ለራሷ ያልሆነ ስም ተሰጣት። ፋሲል ግን በጣም የተሳሳትከው በጣም የሴት ስም በጣም ከባድ ነው። የሴት ስም አንዴ ከተጠራ በክፉ ነገር በቃ ሁሌም እንደዛ ስህተት የምሰራ ነው ተደርጋ የምትቆጠረው ማለት ነው። ስለዚህ ጥንቃቄ ልታደርጉ ይገባል። ሲጀምር እናንተ ምን አገባችሁ እና ነው? በሃይሚና በብሩኬ መካከል ገብታችሁ ፈተና ነው ምናምን። የሚያስቀጥለውም የሚያቋርጠውም ከዚህ ጋር ፈጣሪ ብቻ ነው። አይደለም ሰው፣ አይደለም እናንተ። ስለፈተናችኋቸው የሃይሚና የብሩኬ ፍቅር አይጸናም፣ እናንተ ስላልፈተናችኋቸው ደግሞ ሃይሚና ብሩኬ አይለያዩም። እኔ አሁን ያልተዋጠልኝ ነገር ከዛ ከጀርባ ብር ተከፍሎት እና የሚል ያጣላ የነበረውን ሰውዬ ስከታተለው ነበር አለ። እንዴት ከምን ተዋውቃቸው፣ እንዴት አወቅ፣ ሊለያያቸው እንደነበረ እንዴት አወቅ? የምር እናንተ እየተናደድኩ ነው ማለት ነው፣ እግዚአብሔር ስሜታዊ ሆኛለሁኝና። ምክንያቱም እች ትንሽ ልጅ ለምንድን ነው በዚህ የሚያክል ስማ እንዲወርድ የተደረገው? ምን አስበ ነው? እሺ ያሁሉ የተሰደበችው ያሁሉ የተባለችውን ያንተ ቅርታ ይመልስላታል አይመልስላትም? እንደው እንደናንተ እንደ ፋሲል እንዲሁም ደግሞ እንደ ሌሎች አይነቶች ሰዎች እየገቡ በመካከል ባይበጠብጧቸው ሃይሚና ብሩኬ ማድረግ ያለባቸውን ማድረግ የሌለባቸውን በደንብ የሚያውቁ ሰዎች ናቸው። ግን በእንደናንተ አይነቶች በመካከል እየገቡ ነገሮቻቸውን ብልሽት ሽት እያደረጋችሁ ነው። ስለዚህ ከዚህ ድርጊታችሁ ተቆጠቡ። ከዚህ ጋር የሰውን ሕይወት እየበጠበጡ ሰውን እንደዛ ጨጓራው ቅጥል እርር እስከሚል እያናደዱ እዚህ ማስተዋል ምንድን ነው ላስተምር ፈልጌ ነው ምናምን እንደዚህ አይነት ነገር፣ እኔ እንጃ። ውድ ቤተሰብ ይቅርታ አድርጉልኝ፣ በጣም ተናድጃለሁ። እመቤቴ እንዴ በእናንተ ቦታ አስቡት እስኪ፣ ሰው ያልሆነ ነገር ተነስቶ ስም ሲሰጣችሁ ማለት ነው ላስተምር ምናምን ይላል እንዴ። ማስተማር ከፈለጋችሁ እኮ በቃ የልጅቷ ስም ሳይጠራ የአይ ስም ሳይጠራ ማስተማር እኮ ችግር የለውም። ማንኛውም ሰው የሚተማርበት ነው አይደለም? ከዚህ ጋር ግን ሀይሜ እየተሰደበች ሀይሜ ስትሰደብ ከዚህ ጋር ስንት ሰው ነው የሚቃጠለው በእሷ ምክንያት ምክንያቱም የሚወዷት የሚያምኗት ስላሉ ማለት ነው እኔም እራሴ አንዷ ነኝ እኔ ምንም ያልተዋጠልኝ ነገር ነው እና ዩቲውብ መክፈት ከተፈለገ እኮ ግዴታ የነሱን ስም እንደዚህ በማብጠልጠል አይደለም ግዴታ እነሱን እንደዚህ አራባና ቆቦ በማራራቅ ሊሆን አይችልም እኮ በቃ ዩቲውብ መክፈት ከተፈለገ እኮ ቀጥታ ሄዶ ሀይሚና ብርኬን ማናገር እኮ ነው። እምቢ አይሉ እነሱ ለማንም ሰው ዩቲዩብ እየከፈቱ እየሰጡ ነው አይደለ? ይሄ ያክል ጉዳን ጉድ መፍጠር ለምን አስፈለገ አሁን ላይ ማለት ነው። ውድ ቤተሰብ፣ እውነት እኔ ዛሬ ምን እንደማወራ በጣም እኔ እንጃ አላቅም። እነቤቴ እነምላችሁ በጣም ስሜታዊ እያደረገኝ የዛሬ ቪዲዮ እና አሁን በፋሲል ብቻ አይደለም እኔ እየፈራሁ ያለሁት ገና አሁን ከዚህ በኋላ ታውቃላችሁ፣ ቲክቶክ ላይ ብዙ ጊዜ ላይብ ላይ ተቀምጠው ታፕ ታፕ ታፕ ታፕ ምናምን ብቻ ነው፣ ምንም ጥቅም የለውም። ዩቲብ ላይ ደግሞ ጠንካራ ሁናችሁ ከሰራችሁ የምትሰሩት ነገር በደንብ ከታየላችሁ ህይወት የሚቀይር ነገር ነው። ዩቲብ ላይ በጣም ብዙ ሰው ተቀይሮ እያየን ነው። በጣም ብዙ ሰዎች ድሮ የምናውቃቸው ዛሬ ያሉበት ደረጃ ብቻ የምናየው ነገር ነው እና በጣም ብዙ ሰውን ከቲክቶክ ወደ ዩቲብ እየመጣ ነው መምጣታቸው እኮ ጥሩ ነው። ማንም ሰው ሰርቶ መቀየር ይችላል። አሁን ላይ ሚዲያ ላይ ሀይሚና ብሩኬ ብቻ ናቸው ስማቸው የገነነ። ገና ለሚመጣው ራሱ ሀሳብ እየያዘኝ ነው ማለት ነው። እየመጡ ከሀይሚና ከብሩኬ ላይ ይለጠፋሉ። እንደገና ደግሞ ዩቲዩባቸውን ከፍቶ እኮ ቢሄዱ ጥሩ ነው። በመካከላቸው ያልሆነ ነገር እየጫሩ ልባቸውን እያደሙ እየሄዱ ነው። እስኪ አሁን ሰሞኑን ብሩኬ እንዴት ነው ልቡ የደማው? እንዴት ነው ሀይሚ ሚዲያ ላይ እየተሰደበችው? ተመልካች በሀይሚ ምክንያት እንዴት ነው ልባቸው የደማ? የዋህነት ግልጽ ናት እኛ መች አጣነው ሀይሚን እኮ አሳድገናታል ሚዲያ ላይ ዛሬ ኔ በሀይሚ ቦታ ብሆን ማለት ነው ፋሲልን ቁሚ ያላወራው እየመሬ እንምላችሁ ና ብቻ ግን ሀይሚዬ በቃ ምንም ማለት አይደለም ሁሉም ሰው ይተማመንብሽ ነበር እንዳውም እኔ ይሄ ሁሉ ህዝብ በሀይሚ ሲተማመን በጣም ነበር ግርም እያለኝ ዝም ብዬሽ ሳያቸው በየቦታው ሀይሚ ያታደርገውም ነበር እና የሚሉት በቃ በይሉታም በየዋህነት የምታደርጉት ነገር መልሶ እናንተ ስለሚጎዳ ሀይሚዬ ጥንቃቄ አድርጊ ከዚህ በኋላ ይሄ በጣም ትልቅ እንደው ለለውጥሽ እስከ መጨረሻው ትምህርት ነው የሚሆንሽ አንዳንድ ነገሮች በራሳችሁ ላይ ሲፈጠሩ የሆነ ጨከን የሚያደርጋችሁ ነገር አለና ከዚህ በኋላ ጨከን ማለት አለብሽ ምንም ይሉንታ አያስፈልግም ዞሮ ይኸው በይሉንታ እያደረግሽ ለሰውዬ አንቺን ያሰደበሽ እና በቃ አትናደጅ ያው ብሩኬ ምንም ማድረግ አይችልም ከብሩኬ ላይም ብዙ አትናደጅ ሁላችንም በብርኬ ቦታ ብንሆን የምንናደደው ነው። ምክንያቱም ስለሚያፈቅርሽ ስለሚወድሽ ነው ነገሮች እንደዛ ማድረግ የፈለገው ብዬ አስባለሁ። ውድ ቤተሰብ እኔ የማውራው እንደ ራሴ ያረዳድ ነው ብያችኋለሁ። እንግዲህ እኔ እንጃ በአነጋገሬ ምናልባት ከዚህ ጋር ገንተር ያለ ቃላት ካለ በጣም ይቅርታ። ግን በጣም ተናድጃለሁ ዛሬ በፋሲል እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።